ሰላም ጤና ይስጥልን። ውድ የንቁ ሚዲያ ተከታታይ ቤተሰቦቻችን፣ ይህ ከንቁ ሚዲያ ንቁ ለተሰኘው ዜናችን ነው። ዜናዎቹን ወደ እናንተ የማደርሰው እኔ መምህር ኢሳያስ ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። የአዳማ ደብረ ገነት ቅድስት ኪዳነ ምሕረት ካቴድራል ብፁዕ አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስና ብፁዓን አበው ሊቃነ ጳጳሳት በተገኙበት ቅዳሴ ቤቷ ተከበረ። አድና ተስፋዬ ተጨማሪ ያለት ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በምስራቅ ሸዋ ሀገረ ስብከት በአዳማ መንበረ ጵጵስና የደብረ ገነት ቅድስ ኪዳን ምረካደረ ቅዳሴ ቤት ክብረ በዓል ብጹ አባታችን አቡነ ጎርጎሪዮስ የምስራቅ ሸዋ ሀገረ ስብከት ሊቀጳጳስ የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የስራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ የቅዱስ ሲኖዶስ ቋሚ አባል እንዲሁም የኢትዮጵያ ሃይማኖቶች ተቋማት የስራ አስፈጻሚ ቦርድ ሰብሳቢ ብጹ አቡነ መልከ ጸዲቅ የምስራቅ ጉራጌ ሀገረ ስብከት ሊቀጳጳስና ብጹ አቡነ የጋሞ ጎፋ ሀገረ ስብከት ሊቀጳጳስ ብጹዕ አቡነ ኤዎስጢዮስ የሊባቡር ሀገረ ስብከት ሊቀጳጳስ በተገኙበት በታላቅ መንፈሳዊ ሥነ ሥርዓት ተከብሯል። በቅዳሴ ቤቱ ክብረ በዓል ላይ ብጹዓን አባቶቻችን ጨምሮ የጠቅላይ ቤተ ክህነት ከፍተኛ የስራ ኃላፊዎች፣ የጠቅላይ ቤተ ክህነት ከፍተኛ የስራ ኃላፊዎች፣ ክቡር መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ፣ የሀገረ ስብከቱ ምክትል ስራ አስኪያጅ ክቡራን የሀገረ ስብከቱ የመምሪያው የስራ ሀላፊዎች ኃላፊዎች፣ ክቡር መልአከ ገነት ቆሞስ አባ ቶማስ ወልደ ጊዮርጊስ የካቴደራሉ አስተዳዳሪ መልአከ ምረቅ ቆሞስ አባ ዜና ማርቆስ ጸጋዬ የናዝሬት ደብር ሰላም ቅዱስ ገብርኤል ካቴደራል አስተዳዳሪ፣ የመወረድ ቤተ ክህነት የሀገረ የወረዶ ሊቀ ካናት የገዳማት አድባራት እና አስተዳዳሪዎች፣ ሊቃውንት ቤተ ክርስቲያን፣ የሰንበት ትምህርት ቤት ዘማሪያን፣ የወጣት ማህበር በርካታ መናንም ተገኝተዋል። መርሃ ግብሩን የመሩት ክቡር የሀገረ ስብከቱ ዋና ስራ አስኪያጁ ሲሆን በቅደም ተከተል የተቀመጠውን ሰዓትና ደቂቃ መሰረት በሊቃውንትና በሰንበት ትምህርት ቤት ዘማሪያን ያሬዳዊ ዜማም ቀርቧል። በመቀጠልም በብፁዕ አባታችን መልካም ፍቃድ የካቴድራሉ አስተዳዳሪ መልአከ ገነት ቆሞስ አባ ቶማስ ወልደ ጊዮርጊስ አጭር ሪፖርትም አቅርበዋል። በተያያዘ የሕንፃው ቤተ ክርስቲያን ግንባታ ከተመሰረተ ጀምሮ በእውቀታቸው በገንዘባቸውና በጉልበታቸው ለረዱ ለተባበሩ ድርጅትና ለአባ ገዳዎች ለአደ ስንቄዎችና ግለሰቦች እንዲሁም ለእኑሳናቢ ኮሚቴያን ብፁዕ አባቶቻችን የሽልማትና የእውቀት ሰርት ስርቲፊኬትም አበርክተዋል። በመቀጠልም ብዙ አቡነ ጎርጎሪዎስ የምስራ ሸዋ ሀገረ ስብከት ሊቀ ጳጳስ የእንኳን ደስ አላችሁ መልእክት ያስተላለፉም ሲሆን ታሪክ ወደ ኋላ በማንሳት መሰረት ከተጣለበት ጊዜ አንስቶ የነበረውን ለህንጻ ግንባታ ስራ ደከመኝ ሰለቸኝ ሳይሉ በመስራት ራሳቸውን በማደራጀት ይህንን የመሰለ ካቴድራል ተሰርቶ በቅዱስ ፓትርያርኩ ተባርኮ ለህንጻ ግንባታው ስራ ደከመኝ ሰለቸኝ ሳይሉ በመስራት ራሳቸውን በማደራጀት ይህንን የመሰለ ካቴድራል ተሰርቶ በቅዱስ ፓትርያርኩ ራኬ የተባረኮ በማየታችን የተሰማቸውን ደስታ እጥፍ በሆኑም በመግለጽ እንኳን ለዚህ ታሪካዊ ቀን በድጋሚ አደረሳችሁም ብለዋል። በተያያዘም በቀጣይ ያላለቁ እንደ የመሬት ወለል ምንጣፍ ስራ የመሳሰሉ ስራዎች በፍጥነት እንዲጠናቀቁ አባታዊ መምሪያ በመስጠት የዕለቱን ትምህርተ ወንጌል እንዲያስተምሩ ብፁዕነታቸውንም ጋብዘዋል። በግብዣው መሰረት ብፁዕ አቡነ ኤልያስ የጋሞ ጎፋ ሀገረ ስብከት ሊቀ ጳጳስ በፊት የጸለይኸውን ጸሎትና ልመና ሰምቻለሁ ለዘላለምም ስሜ በዚያ ያድር ዘንድ ይህን የሰራኸውን ቤት ቅድስ ያለው በሚል መነሻ ቃል የራቀውን አቅርበ የቀረበውን አጉልተው ሰፊ ትምህርተ ወንጌልም ሰጥተዋል። በመጨረሻም ብፁዕ አቡነ ኤዎስጣቴዎስ ዶክተር ቃለምዳና ቡራኬን ሰጠው የበዓሉ ፍጻሜም ሆኗል። በሸገር ከተማ ሀገረ ስብከት በገላን ክፍለ ከተማ የዋሻ ደብረ መንክራት ቅዱስ ገብርኤል ቤተ ክርስቲያን አዲስ የተገነባው ህንጻ ቤተ ክርስቲያን ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዓን አበው ሊቃነ ጳጳሳት በተገኙበት ተመረቀ። ተጨማሪ ያለን በሸገር ከተማ ሀገረ ስብከት በገላን ክፍለ ከተማ የዋሻ ደብረ መንክራት ቅዱስ ገብርኤል ቤተክርስቲያን አዲስ የተገነባው ህንፃ ቤተክርስቲያን ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የቦርድ ሰብሳቢና ብፁዓን አበው ሊቃነ ጳጳሳት በተገኙበት ተመረቀ። የምስካየ ሕዙናን መድኃኔ ዓለም ገዳም 8ኛ ዓመት የአንድነት ኑሮ ምስረታ ክብረ በዓል ብፁዓን አበው ሊቃነ ጳጳሳት በተገኙበት ተከበረ። አድና ተስፋዬ ተከታትለዋለች። ምስካዬ ህዙና መዳኔ ዓለም ገዳም ሰማንያኛ ዓመት የአንድነት ሮ ምስረታ ክብረ በዓል እጅግ በአማረና በድምቀት የተከበረ ሲሆን በበዓሉ ላይም ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ሀገረ ስብከት ሊቀ ጳጳስ፣ የምስካዬ ህዙና መዳኔ ዓለም ገዳም የበላይ ኃላፊ፣ የቅዱስ ሥላሴ መንፈሳዊ ዩኒቨርስቲ ዩኒቨርሲቲ የቦርድ ሰብሳቢ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የማይጨው ዓላማጣና ራያ ሀገረ ስብከት ሊቀ መጻሕፍት ወመዘክርና ማህበራት ምዝገባ ክትትል ክትትልና ቁጥጥር መምሪያ ኃላፊ ብፁዕ አቡነ ሊቀ ጳጳሳት ብፁዓን አበው ሊቀ ጳጳሳት፣ አባሳት የጠቅላይ ቤተ ክህነት የየመምሪያው ስራ ኃላፊዎች አበው መነኩሳት ሊቃውንትና ቤተክርስቲያን ጥሪ የተደረገላቸው የክብረ እንግዶችም ተገኝተዋል። በዕለቱ ሚያዚያ 27 የ75ኛው ዓመት የቅዳሴ ቤት የወርቅ የው ዓመታዊ ክብረ በዓል በማስተባበር እንዲሁም ልዩ አስተዋጽኦ ላደረጉ የገዳሙ ባለሟሎች የሰርቲፊኬት ስጦታም ተበርክቶላቸዋል። በሃይቅ ሊቀ ስጢፋኖስ አቡነ ኢየሱስ ሞዓ ገዳም የሚገኘው የሆህተ ብርሃን የካህናት ማሰልጠኛ 26ተኛ ዙር ሰልጣኝ ካህናትን አስመረቀ። ተጨማሪ ያለን በደቡብ ወሎ ሀገረ ስብከት በሀይቅ ቅዱስ ስጢፋኖስ አቡነ ኢየሱስ ሞዐ ገዳም ስር በሚገኘው የወተ ብርሃን የካህናት ማሰልጠኛ በ26ተኛ ትምህርታቸውን ሲከታተሉ የነበሩ 22 ሰልጣኝ ካህናት ብፁዕ አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ በተገኙበት ተመርቀዋል። በመርሃ ግብሩ ላይ ብፁዕነታቸውን ጨምሮ መምህር ቆሞስ አባ ለይኩን ወንድይፍራው የደቡብ ወሎ ሀገረ ስብከት ዋና ስራ አስኪያጅ፣ መምህር አባ ፍቅረ ዮሐንስ የገዳሟ አበምኔት፣ የሀገረ ስብከቱ የልዩ ልዩ መምሪያ ኃላፊዎች የወረዳው ሰራተኞች ተመራቂዎች፣ እንዲሁም ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። በዕለቱም በተመራቂ ካህናት ያሬዳዊ ዝማሬ፣ ቅኔ እንዲሁም በመጋቢያ ላፍ ጥበቡ ደመቀም የማሰልጠኛው ርዕሰ መምህር ሪፖርት የቀረበ ሲሆን ብፁዕ አቡነ መቃሪዎስ ለተመራቂ ሰልጣኝ ካህናት የእንኳን ደስ ያላችሁ መልእክትና የተሰጣቸውን አደራ እንዲወጡ አባታዊ ጥሪ በማስተላለፍ የሐይቅ ቅዱስ ስጢፋኖስ ገዳም ታሪካዊና የመጀመሪያው መካነ ምህሮ መሆኑን ጠቅሰው አሁንም ይህንን የካህናት ማሰልጠኛና የአራት ጉባኤያት ትምህርት ቤት ወደ ኮሌጅነት ለመቀየር እንቅስቃሴዎች መጀመራቸውን አንስተዋል። በመጨረሻም በስልጠናው ወቅት ጥሩ ውጤት ላስመዘገቡ ካህናት የማበረታቻ ሽልማት ተበርክቶላቸዋል። ግንቦት 18 ቀን 2017 ዓ ም ከንቁ ሚዲያ የተላለፈላችሁ ዜና ይህን ይመስል ነበር። ከቀሪ የንቁ ሚዲያ ዝግጅቶች ጋር ቆይታችሁን እንድታደርጉ እየጋበዝኩ ዜናዎቹን ወደ እናንተ ያደረስኩት እኔ መምህር ኢሳያስ ነበርኩ። ሰላም።